ሰላም ጤና ይስጥልን፣ ቻናሉ ኢትዮ ማለዳ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ ዛሬ ከአርሲ ኦርቶዶክስ አማኞች ጋር በተያያዘ መግለጫ አውጥቷል። በመግለጫውም መሬት ድረስ ወርጄ ጥናት አካሄጀ ነው። በጥናቱ ወቅቱም ከተለያዩ ሃይማኖት ተቋማቶች የተወጣጣ ቡድን ነው ጥናቱን ያካሄደው በሚል መግለጫውን አውጥቷል። ታዲያ ይህ መግለጫ በተለያዩ ወገኖች በኩል ውዝግብን እያስነሳ ይገኛል። የመግለጫውን ይዘት እንደሚከተለው ሙሉ እናቅርብላችኋለን። አብራችሁን ቆዩ። ህጻናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህጻናት ተገለዋል፣ ይላል የሃይማኖት ጉባኤው። አጣሪ ኮሚቴው ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም። የኢትዮጵያ የሃይማኖት ተቋማት ጉባኤ ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በኦሮሚያ ክልል አርሲ ዞን በሚገኝ አንዳንድ ወረዳዎች የሚኖሩ ዜጎች ላይ የተፈጸመው ግድያ እገታና ዝርፊያ በሚመለከት ልኡካንን በአካባቢው በመላክ በጉዳዩ ላይ ሲ ደረግ የቆየው ጥናት የመጀመሪያ ደረጃ ሪፖርት በዛሬው ዕለት ይፋ አድርጓል። በቀረበው የመጀመሪያ ደረጃ ሪፖርት ውጤት መሰረትም ጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረው መረጃ አጣጥሏል። ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ሲል የጠራው ሲሆን ያላለቀ በመሆኑ፣ የተጠቀሱ ወረዳዎች የተራራቁ በመሆናቸው እንዲሁም መሰረተ ልማት ውስንነት ያለበት ከመሆኑ አንጻር ሁሉም ቦታ ላይ ደርሶ የመ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 በሰጠው መግለጫ እንዳሳወቀው ጉዳዩን በአካባቢው በመሄድ አጣርተው የመጡት ከኢትዮጵያ ኦርቶዶክስ ተዋሕዶ የተወከሉ ሶስት የሃይማኖት አባቶች ከኢትዮጵያ እስልምና ጉዳዮች ምክር ቤት እና ከኦሮሚያ ክልል የእስልምና ጉዳዮች ምክር ቤት ሁለት ከጉባኤው ሁለት ባለሙያዎች በአጠቃላይ በዋና ሰብሳቢ፣ በምክትል ሰብሳቢ እንዲሁም በጸሐፊ የተዋቀረ አስር ልዑካን እንዲያጣራ መድበናል ያሉ ሲሆን ቀሲስ ታጋይ ይህ የመጀመሪያ ደረጃ ምልከታና የማጣራት ሪፖርት ነው። ቀጣይ ተጨማሪ ማጣራት የሚያስፈልጋቸው ጉዳዮች ካሉ ቦታው ድረስ እየሄዱ የማጣራት ስራ ጊዜ ስለሚያስፈልገው ነው። በሶስትና በአራት ቀናት ብቻ የሚያልቅ አይደለም፣ ወራትም ሊወስድ ይችላል ነው ያሉትኝ። የአጣሪ ኮሚቴው ሰብሳቢ መላከሰላም ዳዊት ያሬድ የመጀመሪያ ደረጃ የጥናቱ ውጤት ምን ይላል የሚለውን እናያለን። ዝርዝር ሀሳቡ በዋናው ማጠቃለያ ሪፖርት ላይ የሚገልጽ ሆኖ ጥናቱ የተደረገው ጉና ሽርካና ሆንኩሎ ሆንኩሉ አቤ መርቲ ወረዳዎች ናቸው። አንደኛ በጉና ወረዳ ናኖጃዊ ቀበሌ ገበሬ ማህበር የሰው ህይወት መጥፋት፣ የንብረት መውደም፣ ዝርፊያ እንዲሁም እገታ ተፈጽሟል። የክስተቱ ሁኔታ የክስተቱ ሁኔታ ጥቅምት 12 2018 ከቀኑ አምስት ሰዓት ታጣቂዎች አስገድደው ከማህበረሰቡ ጋር ምሳ በሉ። በመጨረሻም የመንግስት ታጣቂ ኃይል መምጣቱን ሲያውቁ የተወሰኑ ሰዎችን አግተውና ንብረት ይዘው ወደ ጫካ ሸሹ ይላለኝ። በመነገታውም በምሽት ተመልሰው አግተው ወስደዋል። በመጨረሻም ጥቅምት 14 2018 ያገቷቸውን ሰዎች ገደሏቸው። ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህንን ድርጊት የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ሸኔ ወይም ፋኖ ናቸው የሚል ምላሽ ነው። አንዳንድ ግለሰቦች ደግሞ በሰጡት ምላሽ ማንነታቸውን እንደሚያውቁ ነገር ግን በሌሊት የሚንቀሳቀሱ ምንም አይነት የሃይማኖት መገለጫ የሌላቸው ግለሰቦች መሆናቸውን ነው። ሁለተኛ፣ በሸርካ ወረዳ ጥቅምት 17 2018 የሰው ህይወት ጠፍቷል፣ እገታም ተፈጽሟል። በወረዳው የተለያዩ ቀበሌዎች የሚገኙ ዜጎች ላይ የተለያየ ጊዜ ዘር እምነት፣ እንዲሁም እድሜና ፆታ እድሜና ፆታ ሳይለይ ግድያዎች ተፈጽመዋል። ህጻናት ታግተው ገንዘብ መጠየቂያም ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናቱ ተገድለዋል። አንዳንድ ቦታዎች ላይ ህፃናቱ ተለቀው ወላጆች ከነ ገንዘባቸው ተወስደው ተሰቃይተዋል። የተቀሩ ወረዳዎችም ተመሳሳይ ድርጊቶች መከናወናቸውን ምላሽ ተሰጥቶናል። በመንግስት በኩል የተገኘው ምላሽ ወታደራዊ እርምጃ መውሰዱንና በመንግስት መዋቅር ጭምር መስዋዕትነት እየተከፈለ መሆኑም ተገልጿል። በችግሩ ተጋላጮች ክስተቱ አንድ ወገን ወይም ብሔርና ሃይማኖት መሰረት ያደረገ አለመሆኑና ሁሉንም የጎዳ መሆኑ ተገልጿል። አጥኚ ቡድኑ በአራት ወረዳዎች መንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥልቅ ዝርዝር ሁኔታዎችን ማለትም የሟች ማንነት፣ ያሟሟት ሁኔታ፣ ብዛት የሃይማኖት ስብጥር በቀጣይ በጥናት የሚካተትና የቀሩት ወረዳዎችን ባማከለ መልኩ የሚቀርብ ይሆናል ብለዋል። ምክትል ሰብሳቢ ሐጅ አብድል ሐኪም ሁሴን በሰጡት ቃል አንድ ወገን ላይ ያተኮረ ግድያ ተፈጽሟል መባሉ ስህተት መሆኑን ገልጸው አጥቂዎች አንድ ሃይማኖት እንደማይለዩ እንዲሁም ታጣቂዎች የሁሉም ሃይማኖት ስብጥር እንደሆኑ በአንዳንድ ወቅት በአጋቾች ታግተው ከተተለቀቁ ሰዎች በተገኘ መረጃ ተገልጾልናል ሲልም አብራ በርተዋል። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነው።